ሰላም ጋላ ስለ ክብራና ክብራት የተቻለው ቤተሰቦች አጫጭር ሰበር መረጃዎችን ነው እና ታደሳለ እስከ ፍጣኑ አብራቱ ጥቆይ ዘልባ ወደ መጀመሪያው ሰበር የድል ዜና ስሻገር የአፋ ባደቡብ አማራ ከተና ሳምነው ከሰም ኮር ነበልባል ክፍለጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት መሰንዘሩ ታወቀ። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን ተከታታይ በመስራት አመርቂ ውጤት እያስመዘገበች አለች። ክብራ ባለፈው ሳምንት አደው ሻለቃ የተሳካ የደፈጣ ስራ ባሮጌ ምንጫ መፈጸሙን ዘግበን ነበር። ህዳር 14 2018 ዓ.ም ማታ በሆነ ሰዓት በአካርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኝበት የአገዛዙ ስፋን አስጠባቂ ሚኒሻና ኮማንዶ መከላከያ እያረቂ ቤት ተወጀቀው እንደገቡ መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታ በመድረስ ወረፋ ሷቸውን ሲያጣጥሙ የነበሩትን የአገዛዙ ሰራዊት ኮማንዶ እና ከረዶች ሚኒሻዎች ቅንድብ ቅንድባቸውን በማለት ሲያጋድሟቸው አምሽተውም በሰላም ወደ ቀጠናቸው ተመልሰዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺ ነሽ ያስገደልሽው በማለት እንደረሸኑት አረጋግጠናል። አረርቲ ሆስፒታል በርካታ ቁስለኛና ሙት እንደታዩ በመረጃ ምንጮቻችን አማካኝነት ማረጋገጥ ችለናል። መረጃውን ያደረሰን የአባባ ደቡብ አማራ ከተማ ሳሙኖ ውስጥ ከሰም ኮር ነበልባል ክፍለጦር የህዝብ ግንኙነት ክፍል ነው። ህልውናችን በተባበረ እንዳችን አባባ ደቡብ አማራ ከተማ አሳሙኖ ውስጥ የህዝብ ግንኙነት ዜና ክፍል ነው። ወደ ሁለተኛው መረጃ ሲሻገር ለአሳባ ምንምክዝ እና አሳምነው ዘሃዶች በጥምረት በተለያዩ ግንባሮች ታላቅ ድል መጎናጸፋቸውን አስታወቁ። ምኒልክ የልጅ ኢያሱ ኮር አሃዶችና አሳምነዎች የአፄ ሰርፀ ኮር ግድቶ ደምስ ክፍለ ጦር አሃዶች በጥምረት የብልጽግና አራዊ ሰራዊት ላይ በተለያዩ ግንባሮች ድል ተጎናጽፈዋል። ህዳር 15 2018 ዓ.ም ም በሶስት ግንባር ወደ ማጥቃት የገቡት የምየ ምኒልክና የአሳምነው ልጆች በአካድ ግንባር ብቻ የስርዓቱ ወታደር አብዛኛው ተከቦ ሲደመሰስ ከፊሎቹ ቁስለኛና ምርኮኛ ሆነዋል ተብሏል። በዚህ ግንባር ከአስር በላይ ክላሽ እና በርካታ ትስኳች የተማረከ ሲሆን ምሽጉ በጀግኖቹ ተሰብሮ ጠላት ሲፈረጠጠ እየተከታተሉ እንደ ንብ እየነደፉት ነው ተብሏል። የሌላኛው በነጋሽ ግንባር ያለውን ምሽግ በመክት ሻለቃ እየተደረማመሰ ሲሆን ጠላት የሰውን እያዝረከረከ ፈርጥቷል። በሌላኛው በኩርሴ ግንባር ስበር ሻለቃዎች የአብይን ፈዳደር ውሃ ውሃ እያስዋሉ ሲሆን ለብርጌቱ የሆነው የዘረኛና ጨፍጫፊ ቡድን ከደሴ የተጨማሪ ኃይል የጨመረ ቢሆንም ቴላ ቦታዎችን በሚያዝ በደፈጣ እያበራዩት ወደ መጣበት መልሰው ልካልም ተብሏል። በዚህ የተበሳጨውና በእግረኛ ሰራዊቱ ብሎን በመካናቱ ውጤት በመጣት የተሳነው ፋሽስቱ አገዛዝ አየር ኃይሉን በመጠቀም በድሮን ጥቃት የንጽዋኖችን ህይወት ቀጥፏል። በተጨማሪም ቤትና ንብረት አውድሟል። ህልውናችን በተባበረ ክንዳችንም ወደ ሶስተኛው መረጃ ስትሻገር አምስት የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ ተባለ። ኦህዲድ መሩ የብልጽግና ቡድን በህግ ማስከበር ስም አማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመቃወም አምስት የአገዛዙ ወታደሮች ከነሙሉ ትጥቃቸው በአፋባ አጼ ቴዎድሮስ ሁለት መቶ አንደኛ ኮር 64ኛ ክፍለ ጦር ስለመቀላቀላቸው የህዝብ ግንኙነቱ ክፍል ተናግሯል። አየነው እንዳፈር አንድ ኮሪያ ክላሽ መቶ ሀምሳ ጥይት ሶስት ካዝና አለበል አምጻሉ አንድ ኮሪያ ክላሽ 30 ጥይት አንድ ካዝና ወንድዋንታ አንድ ኮሪያ ክላሽ መቶ ሀምሳ ጥይት ሶስት ካዝና ሀብታሙ ጸጋው አንድ ኮሪያ ክላሽ መቶ ሀምሳ ጥይት ሶስት ካዝና እንዲያዙ ከስድስተኛ እዝ ኩሉ 602 ተኛ ኮር 75 ተኛ ወታደራቸው የክፍለ ጦር ቃሚ እና መሐንዲስ አባል እንደነበሩ ነው የተገለጸው። በተመሳሳይ መንግስቱ በላቸው የተባለ የሸበል በረንታ ወረዳ ምልሻ አባል ቀነ ሙለ ትጥቁ 64ተኛ ክፍለ ጦር መቀላቀሉን ጭምር ተረጋግጧል። ወደ መጨረሻው መረጃ ሲሻገር ብልጽግና እጅ ለመስጠትም እጅ ለመቁረጥም የተጠቀሙበት አንድ ሰው

ከአገዛዙ ተልዕኮ ተሰጥቶት በዘረፋና ሌሎች ተግባሮች ፋኖ ከህዝብ ለመነጠር ሲሰራ የነበረ በኋላ ምንልክ ዛ አደረጃጀትን በማጠናከር መሰልፋና መሳዎቸ ሲያሳደድ እርምጃ ይወሰድብኛል በሚል ህዳሱ እስከ 2018 ዓ.ም ወረሉ ላይ ወደ ብልጽግና እጅ ሰጥቶ ገብቷል። ድርጊትን የፈጸመው ግለሰብ በጠቀሰው ቀን ወደ ብልጽግና የገባ ሲሆን በአገዛዙ በኩል ግለሰቡ ይህንን ድርጊት እንዲፈጽም በማድረግና

አሽስቱ የብልጽግና አገዛዝ 2010ና 2011 ዓ.ም በአማራው ላይ የፈጸማቸው ግፎችና ዘር ማጥፋቶች እስካለንበት ጊዜም የቀጠለ ቢሆንም ሰሞኑን ደግሞ በተለየ ሁኔታ በተለያዩ የሀገሪቱ ክፍሎች እና በክልሉ እንደ አዲስ በሰፊ እየተፈጸመ ይገኛል። አስገድዶ መድፈር እንዲነሳይ ለይ ባለትዳሮች እና ነፍሰ ጡሮችን ጨምሮ እየተፈጸመ ሲሆን የንጹሐን ቲምዳ ጭፍጨፋን በሰፊ ተጠናቅሎ ቀጥሏል። ታዲያ ይህ ብልጽግና መር አማራ ሕዝብ ፊትና በደል እንዲሁም ዘር ማጥፋት የዓለም አቀፍ ማህበረሰብ ስምታ የሰበረና በዓለም አቀፍ ሚዲያ ቢቢሲ ጭምር ዶክመንታሪ የተሰራበትና ሽፋን ያገኘበት ሁኔታ ተፈጥሯል። በዚህ የተደናገጠና በአማራ ላይ የፈጸሙ ያለው ዘር ማጥፋት የተጋለጠበት ብሎም አጀንዳ የሆነበት አገዛዙ አጀንዳ መቀልበስና አድበስብሶ ማፍቀደት ብሎም አጀንዳ መጡት በማሰቡ የተሰረ የተሰረ ሴራ እጅግ ዘረኛ ዘግናኝ